ዕለተ ሰኞ መጋቢት 22/2017 ዓ.ም። ሰላም እንዴት አድራቸው የተከበራቸው ተመልካቻችን፣ ለዛሬ ይዘንላችሁ የቀረውን ስፖርታዊ መረጃዎች እንድትከታተሉ በክብር እንጋብዛለን። በዛሬው ስፖርታዊ መረጃዎቻችን ባለፈው ቅዳሜና እሁድ የተደረጉ የእንግሊዝ ኤፍኤ ካፕ ጨዋታዎች፣ እንዲሁም የስፔን ላሊጋ፣ የጣሊያን ስሪያ ና የቡንደስ ሊጋ ጨዋታዎች አሉ። እነሱም አጠር አድርገን የምንነግራችሁ ይሆናል። እስከ መጨረሻ እንድትከታተሉን በክብር እንጋብዛለን። በቀጥታ ወደ ዝርዝር መረጃ

በሩ ፍጻሜ የእንግሊዝ ኤፍኤ ካፕ ጨዋታዎች ቅዳሜና እሁድ ተደርገው ነበር። ቅዳሜና እሁድ በተደረገው የሩ ፍጻሜ ጨዋታዎች ክርስቲያን ፓላስ ፉልሃም ሶስት ለ ዜሮ በማሸነፍ ወደ ግማሽ ፍጻሜ ማለፉን አረጋግጠዋል። ኤድኒኪታ ኤቨሮች፣ ኢዜ እንዲሁም ኢስማኤል ሳር ሶስቱም የክርስቲያን ፓላስ ግቦች ያስቆጠሩ ተጫዋቾች ናቸው። ፉልሃም እንግዲህ ማንችስተር ዩናይትድን በመለያ ምት ጥሎ ካለፈ በኋላ ወደ ግማሽ ፍጻሜ ሳያልፍ ቀርቷል ማለት ነው። ሌላኛው ጨዋታ ብራይተን ከኖቲንግሃም ፎረስት ያደረጉት ጨዋታ ነበር። ብራይተንና ኖቲንግሃም ፎረስ በሙሉ ሞታ 20 ደቂቃ ዜሮ ለዜሮ ካጠናቀቁ በኋላ በመለያ ምት ኖቲንግሃም ፎረስ አራት ለሶስት በሆነ ውጤት ብራይተንን አሸንፎ ወደ ግማሽ ፍጻሜ መቀላቀል ችለዋል። ይህ አስደናቂ ቡድን በእንግሊዝ ፕሪሚየር ሊግም በሶስተኛ ደረጃ እንደሚገኝ ይታወቃል። ስለዚህ የኑኖ ስፕሪቶ ሳንቶ ኖቲንግሃም ፎረስት ወደ ግማሽ ፍጻሜ ማለፍ ችለዋል በኤፍኤ ካፑም ማለት ነው። ትናንት የተደረጉ ሁለት ጨዋታዎች አስቶን ቪላ ከብሪስቶን ኖርዚንድ፣ እንዲሁም በርንማውስ ከማንቸስተር ሲቲ የተደረጉ ጨዋታዎች ነበሩ። አስቶን ቪላ ብሪስቶን ኖርዚንድን ሶስት ለዜሮ በማሸነፍ ወደ ግማሽ ፍጻሜ ማለፉ አረጋግጠዋል። ራሽፎርድ ሁለት ግቦችን ሲያስቆጥር ጃኮብ ራምሴ ሶስተኛውን ግብ ለአስቶን ቪላ ማስቆጠር የቻለ ተጫዋች ነው። እንግዲህ ማርከስ ራሽፎርድ ከማንቸስተር ዩናይትድ በውሰድ ቪላ ፓርክን ከተቀላቀለ በኋላ ጥሩ እንቅስቃሴ ያደረገ ነው የሚገኘው። ትናንትም አንድ በፍጹም ቅጣት አንድ ጨዋታ ሁለት ግቦችን በማስቆጠር አስቶን ቪላን ወደ ግማሽ ፍፃሜ ተሸክሞ ማለፍ ችለዋል ማለት ነው። ሌላኛው ከባድ ጨዋታ ብራይተን በርንማውዝ ከማንችስተር ሲቲ ጋር ያደርጉት ጨዋታ ነበር። ይሄ ጨዋታ እጅግ አስደናቂ ጨዋታ ነበር። ማራኪ ጨዋታም እንደነበር ማየት ይችላል። ኢቫኒልሰን ለበርንማውዝ ግብ አስቆጥሮ በርንማውዞችን አንድ ለዜሮ መሪ አድርጎ ነበር፣ ነገር ግን ፍጹም ቅጣትን ማምከን የቻለው ኤርሊንግ ሀላንድ ሌላ ግብ ማስቆጠር ችሎ ማንቸስተር ሲቲን አቻ ማድረግ ችለዋል። በስልሳኛው ደቂቃ ተቀይሮ ወደ ሜዳ የገባው ማርሙሽ ደግሞ ከሶስት ደቂቃ በኋላ በስልሳ ሶስተኛው ደቂቃ ግብ አስቆጥሮ ማንቸስተር ሲቲዎችን ሁለት ለአንድ በማሸነፍ ምናልባትም የዚህ አመት ብቸኛ ዋንጫቸውን ኤፍኤካፕን ካፕን የሚያሳኩበትን እድል ለማመቻቸት ይመስላል ወደ ግማሽ ፍጻሜ ተሸክማቸው ማለፍ ችለዋል። እነዚህ ሁለት አጥቂዎች ኒኮ ኦሪል ከቸልሲ ወደ ማንቸስተር ሲቲ የፈረመው ኒኮ ኦሪል ወጣቱ ነው። ሁለቱም የኤርሊንግ ሀላንድም እንዲሁን የማርሙሽን ግብ አሲስት ማድረግ የቻለው ይህ አስደናቂ ተከላካይ ተቀይሮ ከገባ በኋላ ሁለቱ ለግብ የሚሆኑ ኳሶችን ማመቻቸት ችለዋል። እንግዲህ በግማሽ ፍጻሜ የእንግሊዝ ኤፍኤ ካፕ ክሪስታል ፓላስ ከአስቶን ቪላ፣ ማንቸስተር ሲቲ ከኖቲንግሃም ፎረስ የሚጫወ ሞቱ ይሆናል። ከአንድ ወር በኋላ ሚያዝያ 26 በፈረንጆች አቆጣጠር እነዚህ ሁለት የግማሽ ፍጻሜ የኤፍኤ ካፕ ጨዋታዎችን የሚደረጉ ይሆናል። እነዚህ ሁለት ጨዋታዎች በታላቁ የእንግሊዝ ዌምብላይ ስታዲየም ነው የሚደረጉት። ከግማሽ ፍጻሜ በኋላ ያሉ ጨዋታዎች ማለት ነው። ስለዚህ በእንግሊዝ ኤፍኤ ካፕ ባለፈው ሳምንት የተደረጉ የሩ ፍጻሜ ጨዋታዎች እነዚህ ነበሩ። የግማሽ ፍጻሜ ጨዋታዎችም ከአንድ ወር በኋላ ይደረጋሉ ማለት ነው። ከዚህ አልፈን ወደ ስፔን ላሊጋ ጨዋታዎች ስናልፍ በዚህ ቅዳሜና እሁድ በስፔን ላሊጋ ጨዋታዎች ተደርገው ነበር። ቅዳሜ ከተደረጉ ጨዋታዎች ሪያል ሶሲዳድ ሪያል ባላዶሊድን ሁለት ለአንድ ሲያሸንፍ፣ ኤስፓኞል ከአትሌቲኮ ማድሪድ አንድ ለአንድ በሆነ ውጤት ማጠናቀቅ ችለዋል። ዲፖርቲቭ አላቬስ እንዲሁም በራዮ ቫልካኖ ሁለት ልባዶ ተሸንፏል። ሪያል ማድሪድ ሶስት ለሁለት በሆነ ውጤት ሌጋነስን ማሸነፍ ችሏል። ኪሊያን ባፔ እንግዲህ ግቦችን ማስቆጠር ችሏል። ሁለት ግቦችን ነው ማስቆጠር እየቻለው። ስለዚህ ሀያ ዘጠኛው ሳምንት የስፔን ላሊጋ ቅዳሜ የተደረጉ ጨዋታዎች እነዚህ ነበሩ። ትናንትም ጨዋታዎች ቀጥለው የተደረጉ ሲሆን ቫይራል ሁለት ለአንድ በሆነ ውጤት ጌታፌን ማሸነፍ ሲችል ባርሴሎናም አራት ለአንድ ነው ጂሮናን ማሸነፍ የቻለው። አትሌቲክ ክለብ ከኦሳሱና ዜሮ ለዜሮ ሲለያዩ፣ ቫለንሲያ ቫሎርካን አንድ ለአንድ ማሸነፍ ችለዋል አንድ ለዜሮ ማሸነፍ ችለዋል። ሪያል ቤቲስም ሴቪያን ሁለት ለአንድ ማሸነፍ ችለዋል። ስለዚህ እዚህ ማየት ያለብን ነገር በስፔን ላሊጋ ለዋንጫ ፉክክር እያደረጉ የሚገኙ ባርሴሎና፣ ሪያል ማድሪድ እንዲሁም ኤስፓኝ፣ አትሌቲክ አትሌቲኮ ማድሪድ እንግዲህ አትሌቲኮ ማድሪድ እያፈገፈገ ነው የሚገኘው ወደ ኋላ ሪያል ማድሪድ እና ባርሴሎና ግን ሁለቱም ማሸነፍ ችለዋል አሁንም የስፔን ላሊጋ ባርሴሎና ነው በስልሳ ስድስት ነጥብ የሚመራው ሪያል ማድሪድ በስልሳ ሶስት ነጥብ ይከተላል አትሌቲኮ ማድሪድ በሀምሳ ሰባት ነጥብ ሶስተኛ ደረጃ ላይ ነው የሚገኙ የጣሊያን ሰሪያም ሰላሳኛው ሳምንት በዚህ ቅዳሜና እሁድ ጨዋታዎች ተደርገው ነበር። በጣሊያን ሰሪያም እንግዲህ ፍክክሩ ጠንክሯል። ኢንተር ሚላን እንግዲህ ናፖሊና አታላንታ ናቸው ለዋንጫ እየተፈካከሩ የሚገኙት። ነገር ግን አታላንታዎች በመጨረሻ እያፈገፈግ ነው የሚገኙት። ትናንትናም ሽንፈትን ማስተናገድ ችሏል። አንድ ለዜሮ በፌሮንቲና ተሸንፈዋል። ኢንተር ሚላንና ናፖሊ ግን ማሸነፍ ችለዋል። ትናንትና ቅዳሜ ከተደረጉ ጨዋታዎች ስንጀምር ኮሞ ከኤምፖሊ አንድ ለአንድ ሲለያዩ ቦሎኛ ቬኔዚያን፣ ጁቬንቱስ ጆንዋን፣ እንዲሁም ሮማ ሊስን በተመሳሳይ አንድ ለአንድ ለዜሮ በሆነ ውጤት ማሸነፍ ችለዋል። ትናንት ከተደረጉት ጨዋታዎች ካግሊያሪ ሞንዛን ሶስት ለዜሮ ሲያሸንፍ፣ ፌሮንቲና ቅድም እንደገለጽ ነው ከአትላንታ ጋር ባደረጉት ጨዋታ ፌሮንቲና አንድ ለዜሮ ማሸነፍ ችለዋል። ኢንተር ሚላን ዩዲኔዚን፣ ናፖሊ ኤስ ሚላንን በተመሳሳይ ሁለት ለአንድ በሆነ ውጤት ማሸነፍ ችለዋል ማለት ነው። ስለዚህ የጣሊያን ሰሪያ የደረጃ ሰንጠረጅ ኢንተር ሚላን በ67 ነጥብ ይመራል። ናፖሊ 64 አለው፣ አታላንት 58 እንዲሁም ቦሎኛ በ56 ከአንደኛ እስከ አራተኛ ደረጃ ያለውን መያዝ ይችለዋል ማለት ነው። በዚሁ ወደ ጀርመን ቡንደስሊጋ ስናልፍ የ ሀያ ሰባተኛው ሳምንት የጀርመን ቡንደስሊጋ በቅዳሜና እሁድ ትናንትና ጨዋታዎች ተደርገው ነበር። ቅዳሜ ከተደረጉ ጨዋታዎች ቦርሻ መንቸግላልባ አርቢ ሌብዥግን አንድ ለ ለዜሮ ሲያሸንፍ ሆዴንሄም እንዲሁም ወልቭስበርግን አንድ ለዜሮ ማሸነፍ ችለዋል። ወርደር ብሬመን ከሆሊስቲንኬል ያደረጉት ጨዋታ በሶስት ለባዶ ውጤት ወርደር ብሬመን ማሸነፍ ችለዋል። ሆፈንሄም ከአውግስበርግ አንድ ለ ለአንድ ስለያዩ ባየር ሚኒክ ሴንት ፓውልን ሶስት ለሁለት ማሸነፍ ችለዋል። ሎሬዛኔ ና ሃሪኬን ናቸው ግቦችን ያስቆጠሩ። ሎሬዛኔ ሁለት ግቦች ሲያስቆጠር ሃሪኬን አንድ ግብ ማስቆጠር ችለዋል ማለት ነው። ኤንትራክ ፍራንክፈርት ከስቱትጋርት ያደረጉት ጨዋታ ኤንትራክ ፍራንክፈርት ኮት አንድ ለዜሮ ማሸነፍ ችለዋል። ትናንት ሁለት ጨዋታዎች ተደርገው ነበር። ዩኒየን በርሊን ከፍሬበርግ። ዩኒየን በርሊን ሁለት ለ አንድ ለአንድ ሲያሸንፍ ቦርሻ ዶርትሙንድ ሜንዝን ሶስት ለ አንድ በሆነ ውጤት ማሸነፍ ችለዋል። ስለዚህ የጀርመን ቡንደስሊጋም ባየር ሚኒክ በ ስልሳ አምስት ነጥብ ይመራል ባየር ሊቨርጉሰን በ6 ነጥብ ዝቅ ብሎ በ59 ሃምሳ ነጥብ ሁለተኛ ሲሆን ኤንትራክት ፍራንክፈርት በ48 ነጥብ ሶስተኛ ደረጃ ላይ ይዘዋል። ስለዚህ በዚህ ሳምንት የተደረጉ የአውሮፓ ታላላቅ ሊጎች ጨዋታዎች እነዚህ ነበሩ። የእንግሊዝ ፕሪሚየር ሊግ በዚህ ሳምንት ጨዋታዎች በኤፍኤካፕ ካፕ ምክንያት አልተካሄዱም። ከነገ ማክሰኞ ጀምሮ የእንግሊዝ ፕሪሚየር ሊግ ጨዋታዎች የሚቀጥሉ ይሆናል። ስለዚህ ስለተከታተላችሁን እጅግ አድርገ እናመሰግናለን። አዲስ የሆናችሁ ተከታታዮች ቻናሉን ሳብስክራይብ ማድረጋችሁ እንዳትረሱ